እንግዲህ አስራ ስድስቱ የስጋ ስራዎች ያልናቸው መርዙን እያየን ነው። ምድባቸውን እያየን ነው። አንደኛው ምድብ ላይ የግብረ ስጋ ኃጢአቶችን፣ ዝሙትን፣ እርኩሰትንና መዳራትን አይተናል። ሁለተኛው ምድብ ላይ ደግሞ የስጋ ስራ ዝርዝሮችን ሃይማኖታዊ ኃጢአት ነው። በዚህ ስፍራ ያሉት ሃይማኖታዊ ኃጢአት ምንድን ነው ያለን እንደሆነ ሶስት ነገሮች ናቸው። አሁንም በዚህ ውስጥ ያሉት ሶስት ነገሮች ናቸው። ሟርት፣ ጣዖትን ማምለክ እና መናፍቅነት ነው። በአዲሱ ትርጉም መናፍቅነት የሚለው የለም። በሃምሳ አራቱ ትርጉም ግን መናፍቅነት ብሎ አስገብቶታል። ስለዚህ መዋርት፣ ጣዖትን ማምለክ፣ መናፍቅነት መዋርት ምንድን ነው እንመለከታለን። መዋርት ፋርማኪያ ፋርማኪያ ይለዋል የግሪኩ ቃል መዋርት ማለት ነው መተትንና አስማትን ማድረግ ነው። መመተት፣ መተትን ማድረግ፣ መናፍስትን መጥራት አጋንንትን ማምለክ በመንፈስ አደራረክ ከክፉ መንፈስ ጋር የሚደረግ መናፍስቱን በጥልቅ ያለውን ዘንዶ የሚቀሰቅሱ በንግርት በቃላት ንግርት በጥልቅ ያለውን የሚቀሰቅሱ ነው። ፋርማኪያ ወይም ሟርት እንለዋለን። ቅጠል መበጠስን መድኃኒት ቅመማንም ጭምር ያካትታል። ይሄ ሳይንቲፊክ በሆነው መንገድ ሳይሆን ወይም በባህልም አንዳንድ ሰዎች እንደሚያደርጉት ሳይሆን ግን ከመንፈስ ዓለም ጋር የሚደረግ ትብታብ ድግምት በሚበጥሱት ቅጠል ላይ በሚለቅሙት ጠጠርጣይ ሞራ ገላጭ፣ ማየት፣ ጠጠር ማየት፣ እንደዚህ እንደዚህ ዊች ክራፍትስ እንደምንላቸው ማለት ነው። እንደዛ በሚያደርጉት ሂደት ውስጥ የሚቀምሙት መድኃኒት ሰውን የሚመርስ አእምሮ የሚያስት ይሄ መስተፋቀር ምናምን ተብሎ በመፋቂያ በሚጠጣ ነገር የሚደረግ ማለት ነው። ማሳቀል የሚል መጽሐፍ አለ። በነገራችን ላይ ይህን መጽሐፍ ብታነቡት ዝርዝር ነገሮችን ማየት ትችላላችሁ። በዛ አይነት ልምምድ ውስጥ ያሉትን ሰዎች በግልጽ እንዴት እንዳለ በግልጽ የሚያሳይ መጽሐፍ ነው። ሌላው መናፍስታዊ ልምምድን ማድረግ ነው። መናፍስታዊ ልምምድን ማድረግ ነው። እንግዲህ ለአማኞቹ ለዳኑ ሰዎች ሟርት የስጋ ስራ እንደሆነ አበክሮ ይነግራቸዋል። ይሄ መርዝ እንደሆነ ይነግራቸዋል እና ዛሬ ዛሬ በቤተ ክርስቲያን ውስጥ እንደዚህ አይነት የሟርት ስራዎችን እናያለን። የሟርት ሥራዎችን እናያለን። አገልጋይ የሚል ትልቅ ስም ተሸክመው በአገልጋይ ስም የሟርትን አካሄድ የሚለማመዱ ሰዎች አሉ። በተለይ በጸሎት ሽፋን ሟርትን የሚያደርጉ ሰዎች አሉ። እኔ ከብዙ ሰዎች ምስክርነት ሰምቻለሁ። እንዲሁም ባክ ቱ ዘ ሴንደር የሚባል አስተምሮት ሁሉ የሚያስተምሩ ሰዎች አሉ። ምንድን ነው ወደ ላከብህ ቀስቱን ላከበት መልሰህ እንግዲህ ዛሬ ዛሬ እንዲህ አይነት የሟርት አደራረግ እንግዲህ በውጪ በጨለማ ውስጥ ያሉ ሰዎች የሚያደርጉት ልምምድ ነው። ነገር ግን በቤተ ክርስቲያን ውስጥ አገልጋይ የሚል ትልቅ ስም፣ ትልቅ ማዕረግ ይዘው በጸሎት ሽፋን ሟርትን የሚያደርጉ ሰዎች አሉ። ባክ ቱ ዘ ሴንደር የሚባል አይነት ልምምድ ውስጥ የሚገቡ ሰዎች አሉ። ወደ ላክበ ላክበት በህብረት ውስጥ ህብረት በሚያደርጉበት ህብረት በሚያደርጉበት እንቅስቃሴ ውስጥ አንድ ሰው በሐሳብ ቢቃረን ስለ ተቃረናቸው ከእነሱ ተለይቶ ስለሄደ ምሽግ ይሄዳሉ ለሀያ አንድ ቀን ለአርባ ቀን ለሰላሳ ለሃምሳ ቀን ጾም ጸሎት ገብተው ስሙን እየጠሩ የልጆቹን የሚስቱን ስም እየጠሩ የሚያሟርቱ ሰዎች አሉ። ትዳሩ ይፍረስ፣ ኑሮው እንደዚህ ይመሰቃቀል፣ ልጆቹ ይጎዱ፣ እንደዚህ እንደዚህ ይሁን እያሉ የሟርትን ቃል በሰዎች ላይ የሚናገሩ ሰዎች አሉ። ሰዎችን ሽባ ለማድረግ ማለት ነው። በእርግጥ በክርስቶስ ኢየሱስ ያመነ በክርስቶስ ኢየሱስ ዳግም ውልደትን ያገኘ በክርስቶስ ኢየሱስ እቅፍ ውስጥ የገባ አማኝ ከቶ ሆኖ ይሄን ሊያገኘው አይችልም። ነገር ግን አታክ ያረጋል፣ በተወሰነው መልክ አታክ ያረጋል ፍላጻ ስለሆነ እንዲህ አይነት ልምምድ ውስጥ ያሉ ሰዎች አሉ። የሟርትን ልምምድ የሚያደርጉ ሰዎች አሉ። የነዚህ የሟርት ልምምድ የሚያደርጉ ሰዎች መጨረሻ መጨረሻቸው እብደት ነው የሚሆነው። ወደ እብደት ነው የሚሄዱት። በፍጹም አገልጋይ አማኝ በሰው ኑሮ ላይ በሰው ህይወት ላይ እንዲባርክ እንድንባርክ ተጠርተናል እንጂ እንድናሟርት አልተጠራን። የሟርትም ቃል እንድንናገር አልተጠራን። ህመም አዝቼባታለሁ ወይም ደግሞ የሚያስፈራሩ ሰዎች አሉ። ሰምታችኋል እንግዲህ ቃል አውጣብህ፣ ቃል አወጣብሃለሁ የሚሉ ሰዎች አሉ። እንዲህ እንዲ ብዬ ቃል አወጣብሃለሁ፣ መንገድ ላይ ቆማለሁ፣ መንገድን እዘጋለሁ የሚሉ ሰዎች አሉ። ወላጆቼ ይሄ ከቶኑ መጽሐፍ ቅዱሳዊ አይደለም። ይሄ የሟርት ልምምድ ነው፣ በቤተ ክርስቲያን በክርስቶስ ስም የሚደረግ በኢየሱስ ስም መንገድን እንዲያደርግ ያለው እንዲሁም አንዱ ምንድን ነው ያደረገው የሰማሁት ሀይላንድ እንደዚህ ጭርምት ምትጣርቆ ሽንት ቤት ከተተ ኑሮውን እንደዚህ ጨረመትኩት፣ ሕይወቱን እንደዚህ ጨረመትኩት እያለ ማለት ነው። ይሄ ሟርት ነው። በፍጹም በፍጹም ኢ መጽሐፍ ቅዱሳዊ ተግባርና ክዋኔ ነው። ደግሞም በአማኝ ላይ ከቶ ሆኖ ሊሰራ አይችልም። የእግዚአብሔር ቃል እንደሚናገረው በዘውልቁ ላይ በእስራኤል ላይ አስማት፣ በያይቆብ ላይ ሟርት የለም ይላል። ስለዚህ በፍጹም በዚህ ጉዳይ የምትሰጉ የምትፈሩ ክርስቲያኖች በፍጹም ልትፈሩ አይገባም። በእግዚአብሔር ላይ ያላችሁ መታመን ጽኑ ሊሆን ይገባል፣ እና ፈሪ ድንጉጥ መሆን የለብንም። ሁለት ነው ምክሬ ለምትፈሩ አትፍሩ። እንዲህ አይነት ልምምድ ውስጥ ያላችሁ ደግሞ ንስሐ ግቡ፣ ከዚህ ልምምድ ተመለሱ። እንድትባርኩ እንጂ እንድትረግሙ ጌታ አልጠራችሁምና። ሌላኛው ጣዖትን ማምለክ ነው። ጣዖትን ማምለክ እንግዲህ መናፍስት መናፍስትን ወይም ሰዎችን ወይም ምስሎችን በማበጀት ቅርጻ ቅርጾችን በማበጀት ከእግዚአብሔር በላይ ወይም እኩል ከእግዚአብሔር ጋር አተካክለንም ወይም ከእግዚአብሔር አብልጠን የምናደርገው ማንኛውም ምስል ወይም ማንኛውም አምልኮ የጣዖት አምልኮ ይባላል። ሌላኛው እንግዲህ አምስተኛው ጣዖትን ማምለክ የምንለው ነው። ጣዖት ማምለክ ማለት ምን ማለት ነው? መናፍስትን ወይም ሰዎችንም ሊሆን ይችላል፣ ወይም ምስሎችን በማበጀት ቅርጻቅርጽ በማድረግ ሊሆን ይችላል። ከእግዚአብሔር በላይ አብልጠን በማሰብ በማምለክ፣ እንዲሁም ከእግዚአብሔርም ጋር በማተካከልም ሊሆን ይችላል። ጌታዬም አለ ቆይ ይሄም ጣዖቴም አለ በሚል ሊሆን ይችላል። የሚደረግ ማንኛውም የምናመልካቸው ቅርጻ ቅርጾች ይሄ ጣዖት አምልኮ ይባላል። ይህ በብሉይ ኪዳን በብዙ ጊዜ እግዚአብሔር እስራኤላውያንን የገሰጸበት ነው። ካሙሽ፣ ሞሎክ፣ አስታሮት የሚባሉ የአህዛብ አማልክቶችን እስራኤላውያን እግዚአብሔር ማምለክ ትተው የሄዱበትን እናያለን። በአዲስ ኪዳን ምናልባት በዚያ ልክ እንደ ካሙሽ እንደ ሞሎክ ጣዖት ላናቆም እንችላለን። ነገር ግን ከእግዚአብሔር በላይ አብልጠን የምናየው ማንኛውም ነገር እሱ ጣዖት ነው። ከእግዚአብሔር በላይ የምናየው ልጅ ሊሆን ይችላል፣ ስራ ሊሆን ይችላል። ከእግዚአብሔር አብልጠን የምናየው አይናችንን የምንጥልበት ነገር እሱ ጣዖት ነው። እግዚአብሔር ደግሞ በክብሩ አይደራደርም። ስለዚህ እንዲህ ካሉ ጣዖታት ራሳችንን ልናቀብ ይገባል ማለት ነው። ዛሬ በርካታ ነገሮች ጊዜያችንን የሚሻሙ ጉልበታችን የሚቦጠብጡ፣ ኃይላችንን የሚሰርቁ ነገሮች አሉ። የጸሎት መሰዊያችንን የቀሙ፣ የአምልኮ መሰዊያችንን የቀሙ፣ ከህብረት አምልኮ ያጎደሉ፣ ለቤተ ክርስቲያን አገልግሎት በቤተ ክርስቲያን ለሚደረግ የህብረት አምልኮ አብረን በጋራ እንዳንሆን የሚጎትቱን የሚቦጠብጡን አሉ። ባይብል ስንይዝ አይናችንን የሚያፈዝ፣ አይናችንን በውሃ የሚሞላ አስሬ እንድናፋሽክ እንድናዛጋ የሚያደረገን ግን ደግሞ ቲክታክ ላይ ስንል በቃ ስክሮል እያደረግን ምንም እንዳይደክመን የሚያደርግ ይሄ ጣዖት ነው። ከእግዚአብሔር በላይ ጊዜያችንን ይዟል። ኮተት ነው ይሄ፣ ልንጠለው የተገባ ነገር ነው። ሌላው መናፍቅነት እንግዲህ በሀምሳ አራቱ ትርጉም ያለነው ከፍሎ ማመን ነው ማለት ነው። ሶስተኛውን ሀሳብ እንመለከታለን። ይህም ማህበራዊ ኃጢአት በሚል በሶስተኛው ምድብ ውስጥ ያለነው ብዙ ናቸው፣ በዚህ ዝርዝር ውስጥ ያሉት ጥላቻ፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ ራስ ወዳድነት፣ ምቀኝነት በሚል የቀረቡ ናቸው ማለት ነው። ጥላቻ ኤኬትራ ኤኬትራ ይለዋል የግሪኩ ቃል። ክርክር ወይም ጠብ ኤሪስ ይለዋል። ቅናት ዜሎስ፣ ቁጣ ቱሞስ፣ አድመኝነት ሄሬሲስ፣ መለያየት ዲኮስታሲያ ራስ ወዳድነት ኤሬቲያ ምቀኝነት ፍቶኖስ የሚባሉ እንግዲህ ከማህበረሰቡ ጋር ባለ ግንኙነት ደግሞ ያሉ ናቸው። በዝርዝር እያንዳንዱን እናያለን። የመጀመሪያው ጥላቻ ወይም ኤከትራ ነው። ጥላቻ ምንድን ነው? ከባድ የሆነ የጠላትነት ስሜት መያዝ ነው። አመቺ ሁኔታ ሲያገኝ በተግባር ወይም በድርጊት የሚገለጥ ከባድ የሆነ የጠላትነት ስሜት ውስጥ መግባትና አመቺ ሁኔታ ስናገኝ ለመግደል ወይም ከመግደል የማይመለስ ማለት ነው። በነገራችን ላይ ጥላቻ የግድያ ዘር ነው። በልብ ውስጥ ያለ ሰንጢ ነው። ጥላቻ የግድያ ዘር ነው። ዘሩ ሲበቅል ግድያ ይሆናል ማለት ነው። በልብ ውስጥ ያለ ሰንጢ ነው ጥላቻ። እንግዲህ ማክሸፊያውንም ጠቅሶልናል ከታች በዝርዝር በኋላ ደግሞ የምናየው ይሆናል ማለት ነው ሌላኛው ክርክር ነው ከዚሁ ጋር ተያይዞ ክርክርና ጠብን አንድ ላይ ነው ያቀረበው ክርክር ጠብ ኤሪስ ይለዋል በግሪኩ በማህበራዊ ኃጢአት ምድብ ውስጥ ሌላው ኃጢአት ክርክር ሲሆን ይህም አጉል ክርክር ወደ አጉል ጠብ እንደሚያመራ መጽሐፍ ቅዱሳችን ይናገራል በአንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 4 እስከ 5 ጳውሎስ ለጢሞቴዎስ እንዲህ ይላል በትዕቢት ተነፍተዋል፣ አንዳችም አያውቅም፣ ነገር ግን ምርመራን በቃል መዋጋትን እንደ በሽተኛ ይናፍቃል። ከእነዚህም ቅንዓትና ክርክር፣ ስድብም፣ ክፉ አሳብም፣ እርስ በርስ መናደድም ይወጣሉ። ስለዚህ ምን ይለዋል? ወረድ ብሎ ከእነዚህ ደግሞ ራቅ ይለዋል። አያችሁ፣ ክርክሩ ከሮ ከሮ ከሮ ከሮ ሄደው መጨረሻ ላይ ክርክሩ እያየለ ክፉ አሳብ እያየለ ክፉ እያየለ ክፉ ሀሳብ መጨረሻ ላይ ስድብ፣ ጥል፣ መተናነቅ፣ መያያዝ ይመጣል። ስለዚህ ከነዚህ ራቅ ነው የሚለው። አላስፈላጊ የቃላት ጦርነት ውስጥ ወደ ጥል የሚያመራ ነገር ውስጥ እንዳትገባ ይለዋል። ለዚህ አንዱ መርዝ መነቀል ያለበት መርዝ ይሄ ነው። ሌላኛው በማህበራዊ ኃጢአት ውስጥ ያለው ቅናት ነው። እንግዲህ ቅናትን ዜሎ ሲለዋል ቅናት በሁለት መንገድ ከፍለ ልናዩ እንችላለን። አንደኛው በጎ ቅናት ነው፣ ሌላኛው ደግሞ ክፉ ቅናት ነው። እግዚአብሔርም አምላክ ቅናተኛ አምላክ ነው። ከእግዚአብሔርም የተጋራ ነው። መልካም ቅናት የሚባል አለ። ስለ ቤቱ መቅናት፣ ስለ ወንጌል መቅናት፣ ሰዎች እንዲድኑ የሚደረግ መንፈሳዊ ቅናት ወይም ፓሽን፣ ግለት፣ ዚል የምንለው እሳት በውስጣችን ይነዳል። ይሄ መንፈሳዊ ግለት ማለት ነው። ያኛው ግን ቅናት፣ ክፉ ቅናት እንደ ቅን ቅን ነው። እንግዲህ መጽሐፍ ቅዱስ በምሳሌ 14 ቁጥር 30 ላይ ቅንዓት ግን አጥንትን ያነቅዛል ይላል። አጥንትን የሚያነቅዝ ነው ቅንዓት። ስለዚህ ክፉ የሆነ የስጋ ስራ ነው ማለት ነው ይህ ቅንዓት። ከዚህ አይነት ቅንዓት ጌታ ያድነን። አስረኛው ጋር እንመጣለን። በማህበራዊ ኃጢአት ውስጥ የተገለጠው አስረኛው ቁጣ ነው። ቁጣ ቱሞስ የሚባለው ነው። በከባድ ቃል ድርጊት በታከለበት አኳኋን በሌላው ሰው ላይ መገንፈል ነው። በከባድ ቃል ድርጊት የታከለበት በሌላው ሰው ላይ መገንፈል ነው። ምን ቁጣ፣ በተለይ መገንፈል ሲባል ቡና ሲገነፍል ማለት ነው። ጀበናውን ጭምር አቆሽሹ ይተኩሳል። አንዳንድ ቡና ወደ ላይ ይረጫ ነው ጀበናውንም ያቆሽሻል። ሌላውንም ሰው፣ የምታፈላውንም ሴት ሊጎዳት ይችላል። ፈንድቶ ማለት ነው፣ እንዲህ ባለ ሁኔታ መፈንዳት ማለት ነው። እንዲሁም በታላቅ ስሜት ውስጥ ሆኖ በመርገብገብ የስድብ ሩምታን ተኩሶ መተኮስ ማለት ነው። እንግዲህ አንደበት እሳት ነው ይላል። ያዘንባል ማለት ነው፣ የስድብ ናዳ ማለት ነው። እንግዲህ ልክ እንደ ቅንዓት ቁጣም ሁለት አይነት ነው። መልካም ቁጣ፣ ኃጢአት የሌለበት ቁጣ አለ። እግዚአብሔር አምላክም ይቆጣናል። እኛም ደግሞ በቃለ እግዚአብሔር ተቆጡ እንጂ ኃጢአትን አታድርጉ ተብለናል። ኤፌሶን ምዕራፍ አራት ቁጥር 26 ላይ ልጆቻችንን ከማሳደግ ጋር ተያይዞ እንዳናበሳጫቸው፣ ነገር ግን ስነ ሥርዓት እንዲይዙ፣ ዲሲፕሊን ሆነው እንዲያድጉ፣ አግባብነት ባለው መንገድ እንድናሳድጋቸው እንድንቆጣቸው ይፈቅዳል። ቁጣ አለ ነገር ግን ያ ቁጣ ምን መሆን የለበትም? ኃጢአት ሊኖርበት አይገባም። ከልጆቻችን ጋር ብቻ አይደለም፣ እርስ በርስም፣ ባል ከሚስት ጋር፣ ሚስት ከባል ጋር፣ አንዱ ባንዱ ላይ ሊቆጣ ይችላል። እንቆጣለን። ነገር ግን በቁጣችሁ ላይ ፀሐይ አይግባ ነው የሚለው ኤፌሶን 4 26። ወረድ ብላችሁ በቁጣችሁ ላይ ፀሐይ አይግባ ነው የሚለው ተኳርፈው፣ ኩርፊያው በዛው መዝለቅ የለበትም። ኩርፊያው ውሎ ሲያድር ኮምጠጥ ይልና እርሾ ፈጥሮ ከዛ በኋላ እኛንም ይበክለናል፣ ያቆሽሸናል፣ ወደ ቂምና በቀል ውስጥ ይገባል ማለት ነው። ስንቆጣም የቁጣው ዓላማ መልካም እንዲሆን አይደል? ለምን እንዲህ ታረጊያለሽ? እንዲህ ልታረግ አይገባም፣ እንዲህ ሊሆን አይገባም ብለን ለዛ ሰው፣ ለምንቆጣው ሰው ባለን ፍቅር ወይም ሐዘኔታ ባጠፋው ጥፋት ምክንያት አጉል ነገር እንዳይደርስበት በማሰብ የምናደርገው ቁጣ ነው። ይሄ መልካም ቁጣ ነው። ኃጢአት የሆነው ቁጣ ግን ልክ ያልሆነው ቁጣ ግን ደም ስራችን ሁሉ ተገታትሮ አይናችን እንደ ዙም ካሜራ ወጥቶ በቃላት ሩምታ ተተድ አድርገን በቃ በአንድ ጊዜ የምንተፋው ማለት ነው። በአንድ ጊዜ የቃላት ሚሳይል ሩምታን የምንለቀው ማለት ነው። ይሄ ደግሞ ያኛውንም ሰው ያፈርሰዋል፣ እኛንም ያቆሽሻል። ከሀፍታ ደቂቃ በኋላ መለስ ብለን ሰከን ብለን ስናየው እንዴ ጉዳዩ ይሄ ነበር እንዴ ለምን ግን እንዲሆንኩኝ እንላለን። ስለዚህ ሌላ ሌላ አካላዊ ጉዳት ውስጥም ልንገባ እንችላለን። ስለዚህ ከታች ይነግረናል፣ ማርከሻውን ይነግረናል። በኋላ ላይ እንመጣበታለን። ሌላኛው አስራ አንደኛው አድመኝነት ነው ሄሬሲስ የሚባለው ማለት ነው። አድመኝነት አንዱን በሌላው ላይ እንዲነሳ በማድረግ ለመጣል ለማዋረድ የሚደረግ አድማ መምታት ነው። አንዱ በሌላው ላይ እንዲነሳ አንዱ በሌላው ላይ እንዲነሳ የሆነ ቡድንን ከሆነ ቡድን ጋር ማጣላት፣ ማቧደን፣ በእንደዚህ በማድረግ ሰዎች በክፋት እንዲነሱ ማድረግ ነው። በቡድንም ደረጃ ሊሆን ይችላል፣ በግለሰብም ደረጃ ሊሆን ይችላል። አንድ ሰው በሌላው ሰው ላይ፣ የሆነ ቡድን በሆነ ቡድን ላይ፣ የሆነ ህብረት በሆነ ህብረት ላይ እንዲነሳሳ በክፋት እንዲነሳሳ ማድረግ ነው ምን አድመኝነት ይሄ ይሄ በጣም በጣም ከባድ ነገር ነው። አንድ ጊዜ አንዱ ምን አለ ጠቅ ጠረቅ አርጌ እንዴት እንደማባረውን ያውቃል ተውት ለእኔ አለ። ጠቅ ጠረቅ አርገን መምታት መነጠል፣ ይሄ መጽሐፍ ቅዱስ አይደለም፣ ከእግዚአብሔር ቃል ውጪ ነው። ስለዚህ እንዲህ አይነት አድመኝነት በእግዚአብሔር ቤት ውስጥ ሊኖር አይገባም። በዘር በሆነ ስታተስ በሆነ የሥራ ሁኔታ ተመሳሳይ ተመሳሳይ ላይ ያሉ ሰዎች ይቧደኑና የሆኑ ሰዎችን አታክ ለማድረግ ወይም ወንበር ለማግኘት ሊሆን ይችላል። ስልጣን ለማግኘት፣ ገንዘብ ለማግኘት አድማ ይመታሉ። ይሄ በእግዚአብሔር ቃል ውግዝ ነው። በእግዚአብሔር ቃል ውግዝ ነው። ሌላኛው አስራ ሁለተኛው መለያየት ነው። መለያየት ዲኮስታሲያ ይለዋል የግሪኩ ቃል። የእግዚአብሔርን ቤተ ክርስቲያን አንድነት ለማጥፋት የሚደረግ የመከፋፈል ትምህርት ነው ምን ይላል እግዚአብሔር ቃል ነገር ግን ወንድሞች ሆይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብና በአንድ ሐሳብም የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በኢየሱስ ክርስቶስ ስም እለምናችኋለሁ ይላል አንደኛ ቆሮንቶስ ምዕራፍ አንድ ቁጥር አስር ላይ መለያየት በመካከላችሁ እንዳይኖር እባካችሁ እያለ ጳውሎስ እለምናችኋለሁ ይላል የሚገርማችሁ ምዕራፍ ሶስት ቁጥር አንድ ላይ ስታነቡ በቆሮንቶስ አማኞች መካከል ይህ መለያየት ገብቶ ታያላችሁ። እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የጴጥሮስ ነኝ፣ እኔ ኢየሱስ ነኝ፣ እኔ የጴጥሮስ ወይም የኬፋ ነኝ፣ እኔ የአጵሎስ ነኝ፣ እኔ የጳውሎስ ነኝ የሚሉ ተነስተው ነበር። መለያየት ውስጣቸው ነበር። ይህ የእንጭጭነት ያለማደግ፣ የህፃንነት ውጤት ነው። መንፈሳዊ ጮርቃነት፣ መንፈሳዊ አለማደግ ነው ይሄ እግዚአብሔር ቃል ውግዝ ነው። አስራ ሶስተኛ የምናየው ራስ ወዳድነት ነው። ኤርቲያ ይለዋል። ይህም ሁሉ ነገር ለእኔ ከእኔ በእኔ የሚል እኔ በእኔ ከእኔ ከእኔ በእኔ ለእኔ በሚል የተሞላ በአልጠግበባይነት በስግብግብነት የተሞላ ነው። ምን ራስ ወዳድነት ራስ ወዳድነት ምናልባት ይህን በደንብ እንዲገልጥልን አንድ ምሳሌ ማንሳት ይችላለው። መጋዝና ማጭድ ማንሳት እንችላለን። ማጭድ አይታችሁ ከሆነ እንዲህ ቆልመም ያለ ነገር ነው አይደል? ሁሉን ወደ ራሱን ወቅ ለኔ፣ ለኔ፣ ለኔ፣ ለኔ ነው የሚለው መጋዝስ? አንድ ለኔ፣ አንድ ላንተ፣ አንድ ለኔ፣ አንድ ላንተ። ማጭድ በተቃራኒው ሁሉን ለኔ ለኔ የሚል ነው። ስለዚህ አማኝ ራስ ወዳድ ራስ ተኮር መሆን የለበት። ከዚህ ጋር ተያይዞ እንግዲህ ሁላችንም ለምስኪኑ፣ ለድሃው፣ ለሌላው ሰው የምናስብ በራስ ወዳድነት መያዝ የለብን ማለት ነው። አስራ አራተኛው ምቀኝነት ፉቶኖስ ይለዋል። ምቀኝነት ይሄን በተለይ በሳኦልና በዳዊት ህይወት ማየት ይቻላል። አንደኛ ሳሙኤል ምዕራፍ 18 ቁጥር ዘጠኝ ላይ ከዚያን ቀን ጀምሮ ሳውል ዳዊትን ሳውል ዳዊትን ተመቃኝቶ ተመለከተው ይላል። ተመቃኝቶ ተመለከተው ይላል። ለአንዱ በሆነለት ስኬት ለአንዱ በሆነለት መልካም ነገር አይን ሲቀላ ማለት ነው፣ ደም ሲፈላ አይን ሲቀላ፣ ይሄ ምን ይባላል? ምቀኝነት ይባላል። ለሌላው በሚደረገው መልካም ነገር ደም ሲለብስ ማለት ነው። አንድ አባባል አለ እንግዲህ የሰማሁት ነገር ማለት ነው አንዱ ምን ተጠየቃሉ። ለአንተ ከሆነው አንድ ነገር ለምትጠላው ሰው ደግሞ እጥፍ ይሆናልና ምን ይሁንልህ ሲባል አይኔ ይጥፋ ነው ያለው። አንድ አይኑ ይጠፋል፣ የጠላቱ ደግሞ ሁለት አይኑ ይጠፋል ማለት ነው። አያችሁ፣ ይሄ የጥላቻ ጥግ ማለት ነው። ስለዚህ ምቀኝነት አንዱ መንፈሳዊ አቅምን የሚቦጠቡጥ በአማኞች ሕይወት ውስጥ ያለ ክፉ ነገር ነው። ይሄ የመንፈሳዊ ጤና መጓደል ማሳያ ነው። የመንፈሳዊ ጤና መጓደል ማሳያ ነው፣ ወይ ከታመመ ልብ ጤና ከጎደለው ልብ የሚመነጭ እሳቤ ነው። በዚህ መልክ እነዚህን እንግዲህ ይዘረዝርልናል ማለት ነው። ከሶስተኛው ምድብ ስንወጣ ወደ አራተኛው ምድብ ስንመጣ ሁለት ኃጢአቶችን ደግሞ እናያለን፣ ወይም ሁለት የሥጋ ሥራዎችን እናያለን በዚህ ውስጥ። እነሱም አሥራ አምስተኛው ስካርና አሥራ ስድስተኛው ዘፈን፣ ስካር ማቴ የሚል ሲሆን ዘፈን ደግሞ ኮሞስ የሚል ነው። እንግዲህ አንድ አማኝ ከእነዚህ የሥጋ ሥራዎች እንዴት ማምለጥ እንዳለበት፣ እንዴት እነዚህን የሥጋን ሥራዎች ማሸነፍ እንዳለበት ማርከሻውን ደግሞ በቀጣይ ይነግረናል፣ ማለት ነው። ማርከሻውን ቀጥለን የምናይ ይሆናል። የእግዚአብሔር ስም የተባረከ ይሁን።